መሐመድ ዛይድ ቢን መሐመድ የሚባል የጉዲ ፈቻ ልጅ ነበረው። ከዘይነብ ጋር ማጋባት ይፈልጋል። ዘይድ ከዘይነብ ጋር ላጋባ እወዳለሁ፣ ለአንተ ታላቅ ሚስት ትሆናለች ብዬ አስባለሁ። እሺ ያለ መልእክተኛ፣ ወደ ቤቷን እንሂድ። ዘይነብ መሐመድን እንድታገብ ይፈልጋለሁ። ምን እሱን ነው? ባሪያህ እኮ ነበር። ልታጨኝ እንደምትፈልግ አስቤ ነበር። አይ በጭራሽ እሱን ማግባት አልፈልግም። ባሪያ ነበር፣ እኔም ከሱ የበለጠ ማህበራዊ ደረጃ አለች። ዘይድም ማግባት አለብሽ። ኦ ረሱላላህ፣ በእርግጥ ምን ማድረግ እንዳለብኝ ሌትነግረኝ ትፈልጋለህ? እኔ ምንም ነገር አስቀድሜ በወስንልሽ መታዘዝ ይገባሻል። ቁርአን ሱረቱ አልአህዛብ ቁጥር 36 እንዲህ ይላል አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናና ለምእመናት ከነገራቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ። እሺ፣ ዘይድን አገባለሁ። ከዚያም መሐመድ ለዘይድና ለዘይነብ የሰርግ ስነ ስርዓት አደረገ። አንድ ቀን መሐመድ ዘይድን እቤቱ ሄዶ ለማግኘት ሞከረ። ዘይድ፣ አለ። ዘይድ ግን ቤት አልነበረም። ነፋሱ መጋረጃውን ወደ ጎን ሲገፋው ነቢዩ መሐመድ ዘይነብን ራቁቷን በጓዳ አያት። ማሻ አላህ፣ እነሆ የአላህ መልእክተኛ ሆይ፣ ዘይነብ በፍጥነት ልብሷ አለበሰች። ከዚያም ነቢዩ መሐመድን ለማግኘት ወጣች። የአላህ ነቢይ ሆይ፣ ግባ። አንተ ለእኔ እንደ አባቴና እናቴናና የሰውን ልብ የሚቀይረው ይባረክ። የታባሪ ታሪክ ቅጽ 8 ገጽ አራት መሐመድ ምራቱን ራቁቷን እንዳየ ያስረዳል። ዘይነብ በጓዳ ውስጥ ነበረች ራቁቷን። ለእሷ ያለው አድናቆት በነቢዩ ልብ ውስጥ ገባ። ምራቱን ራቁቷን ካየ በኋላ ነቢዩ ወደዳት። ይህ እንደ ተፍሲር አልጃላላይን ቁርአን ሱረቱል አልአሕዛብ ቁጥር 36 መሠረት ነው። ከዚያም በአንድ ወቅት ነቢዩ አይቷት ወደዳት። ዘይድ ወደ ቤት ሲመለስ ዘይነብ ስለ ነቢዩ መሐመድ ጉብኝት ነገረችው። አባታ አንተ ወጥተህ እያለ እዚህ መጥቶ ነበር፣ በምትኩ እኔን አገኘኝ። ሁ እና ከዚያ ምን ሆነ? ምንም አልተፈጠረም። እዚህ እንዳልሆን ከካወቀ በኋላ ሄደ። በቃ ይሄ ብቻ ነው። አረ ከመሄዱ በፊት የሰውን ልብ የሚለውጠውን ባርኩት ብሏል። ምን ማለት ነው አላውቅም ከልጅነቱ ጀምሮ ከነቢዩ መሐመድ ጋር የኖረው ዘይድ የአባቱን ባህሪና ስብዕና ጠንቅቆ ያውቃል። ለመሐመድ ስለ ምራቱ ያለውን ስሜት ለመደበቅ አስቸጋሪ ነበር። ዘይድ እየሆነ ያለውን ነገር ባወቀ ጊዜ የማደጎ አባቱ ለሚስቱ ያለውን ስሜት አልወደደውም። ተመልከቷቸው፣ በመካከላቸው የሆነ ነገር እንዳለ መናገር እችላለሁ። ግልጽ ነው አይደል? እንዴት ያለ አጸያፊ ነው! አላህ ወደ ሚስቱ ለመቅረብ በፈለገ ቁጥር ሲቀጣው፣ ነገሩ ለዘይድ እየከፋ ሄደ። ኦው ያማል የመራቢያ ክፍሌ በጣም ነው ያበጠው፣ ያማል። ወደ ሚስቴ ለመቅረብ በሞከርኩ ቁጥር የመራቢያ ክፍሌ ያብጣል። እንደ ባል መሆን አልቻልኩም እና ህመም ይሰማኛል። ወንድሜ ምናልባት አላህ እንዲያደርጎብ ይሆናል ብዬ አስባለሁ። ዘይነብን ለአባት ለማቆየት እየሞከረ ነው። ታፍሲር አልከርቱቢ አልጀሚሊ አክም ቮሊም 7 ቁርን ሱራ አልዓዘብ ቨርስ 37። አላህ በባለቤቴ ዘይድ ቢን መሐመድ ላይ የሚከተለውን አደረገ። ከእኔ ጋር ግንኙነት እንዳያደርግ የዘይድ ብልት ማበት ጀመረ። ዘይድ የማደጎ አባቱን መሐመድን ለማግኘት ወሰነ። የአላህ መልእክተኛ፣ ዘይነብ ምናልባት ልብ እንስባዋለች፣ ስለዚህ ታወጣለሁ። ምን ችግር ተፈጠረ? በእሷ በኩል ያስከፋ ነገር አለ? አይ፣ በአላህ ምንም ያደረገችው ነገር የለም አላስከፋችኝም። ሚስትህ ለራስህ ያዝ፣ ከእሷ አትለይ፣ አላህንም ፍራ። ግን እውነታው መሐመድ ለዘይነብ ያለውን ፍላጎቱን ደብቆ ነበር። በዚያን ቀን በክፍሏ ውስጥ እንዴት እንደምትመስል አድረሰው። ሰዎች ይህንም ማስተዋል እንዳይጀምሩ እፈራለሁ። ኦ ቆይ ቆይ ቆይ፣ አላህ መልእክት ላከልኝ። ቁርአን ሱረቱ አልአሕዛብ ቁጥር 37 ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነ ነገር በነፍስ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባው ሲሆን ሰዎችን የምትፈራ ሆነ ሚስትን በአንተ ዘንድ ያዝ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ለማንኛውም አላህ ስለሚገልጠው ስሜት መደበቅ አያስፈልገኝም። ከዚያን ጊዜ ጀምሮ መሐመድ ዘይድን አልከለከለው። ዘይነብን አንተ እንድታገባ ትፈልጋለሁ፣ እንደፈለግከው ይሁን። አንድ ጨዋ ሰው እንዲህ ባለ ተገቢ ያልሆነ ሀሳብ በጣም ውርደት ሊሰማው ይችላል። ሆኖም ነቢዩ የራሱ የሆነ የሥነ ምግባር መስፈርት ያለው ይመስላል። ሰዎች ስለ መሐመድ ዘይነብን ለማግባት ስላለው እቅድ ማውራት ጀመሩ። ምራቱን እንዴት ማግባት ይችላል? በቁርአን ሱረቱ አል አሕዛብ ቁጥር 36 ላይ አላህ ዘይነብን ዘይድን እንድታገባ አስገደዳት። ግን ከአንድ አንቀጽ በኋላ አላህ መሐመድን ለዘይነብ አጋባ። ለምንድን ነው ግን አላህ ከምንም ነገር በላይ የነቢዩን የፆታ ፍላጎት ለማሟላት የሚጨነቀው? ዘይድ እውነተኛ ልጄ ስላልነበረ አላህ ዘይነብን እንዳገባ ፈቀደልኝ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመኖች ላይ ልጅ አድርገው ባስቀመጧቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባንህ፤ የአላህም ትእዛዝ ተፈጻሚ ነው። በቁርአን ሱረቱ አልአዛብ ቁጥር 37። መሐመድ በእስልምና ጉዲፈጫን ከልክሏል። ከአሁን በኋላ ወላጅ አልባ ልጆችን ማሳደግ አንችልም። አምላክ በምድር ላይ የጉዲፈቻን ጥሩ ልማድ እንዴት ያስወግዳል? ዘይድ ትክክለኛ ወንድ ልጇ ለመሆኑንና መሐመድ ምራቱን ማግባቱ ህጋዊ መሆኑን ለማሳየት ነው። ዋው! ሰበቡ ከጥፋቱ የከፋ ነው። የነቢዩን የሥነ ምግባር ምሳሌ መከተል የሚፈልግ ማን ነው? ለልጃችሁ ሚስት ልክ ያልሆነ ምኞትን አሳድጉ እያለ ነው። ሁላችንም ልጆቻችን ሳኪና፣ ሞአዳ እና ራማ ጋብቻዎችን የምንፈልግ አይደለንም ይህ ያለ መልእክተኛ ካላቸው ብዙ ጸጋዎች አንዱ ነው። ለአንተ ሳይሆን ለነብዩ ብቻ ነው። ተፍሲር አልቁርጡቢ ቁርአን፣ ሱራ አልአህዛብ ቁጥር 50 ነብዩ መሐመድ ሴትን አይተው ቢመኟት ባሏ እርሱ እንዲያገባት ሊፈታት አስፈላጊ ነው። ከአምላክ ዘንድ ያለው መብቱ ነው። ለመሐመድ እና ዘይነብ የጋብቻ በዓል ተደረገ። ከዘይድ በስተቀር ሁሉም ተደስተው ነበር። የምወዳት ባለቤት የናጣው ከዚህ በላይ ምን አለ? እኔ የነቢዩ የማደጎ ልጅ አይደለሁም። ከዚህ በኋላ በፊት ሰዎች ዘይድ ቢን መሐመድ ይሉኝ ነበር፣ አሁን ግን ዘይድ ቢን ሀሪታ ይሉኛል። በእንደዚህ አይነት ሁኔታ ደስተኛ መሆን የሚችለው ነው። እስከ ምሽት ድረስ እንግዶች ከነቢዩ መሐመድ ቤት መውጣት አልፈለጉም። ነቢዩ ለእንግዶቹ የሚሄዱበት ጊዜ እንደደረሰ ፍንጭ ለመስጠት ክፍሉ ለቆ ወጣ። ከትንሽ ቆይታ በኋላ አብዛኛው ሰው ከመሐመድ ቤት ወጣ። ነገር ግን አሁንም ሶስት ሰዎች ቀርተዋል። እነዚህ ሰዎች አሁንም እዚህ ናቸው። ለምን አይሄዱም? ብቻችንም መሆን እንደምንፈልግ አያውቁም? ነቢዩ ቅር እንደተሰኘባቸው አሳያቸው። ተመልከቱ፣ መሄድ እንዳለብን ሊያሳየን እየሞከረ ነው። ለምን በቀጥታ አይናገርንም? ምናልባት እንግዶችን ለማስወጣት የአላህ እርዳታ ያስፈልገው ይሆናል። ምን ማድረግ አለብኝ? እንዲሄዱ ልንገራቸው። ሰዎቹ ምንም ጸባይ የላቸውም። በቤታችሁ ውስጥ ለረጅም ጊዜ የሚቆዩ እንግዶችን ለማስወገድ ጥቅሱ ነው። ቁርአን ሱረቱ አልአሕዛብ ቁጥር 53 እናንተ ያመናችሁ ሆይ መድረሱን የምትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩን ቤቶች በምንም ጊዜ አትግቡ። ግን በተጠራችሁ ጊዜ ግቡ። በተመገባችሁም ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ግን አላህ ከእውነት አያፍርም። ከሰርጉ በኋላ እንኳን ሰዎች ስለ መሐመድና ዘይነብ ጋብቻ አሉታዊ ወሬ መናገራቸውን ቀጠሉ። የዘይድን ጉዲፈቻነት ለመሰረዝ እንዴት ልብ ሊኖረው ቻለ? ልክ ነህ። ዘይድን እንደ ራሱ ሊወስድ በፊት በካዕባ ፊት ሲምል አላስታውሰም። በባህላችን አንድን ሰው በልጅነት ከወሰድነው በኋላ ያ ሰው እስከ መጨረሻው የቤተሰባችን አባል ይሆናል። እስከ መጨረሻው። መሐመድ በዘይድ ላይ ስላደረገው ውርደት ሰዎች ማውራታቸውን ማቆም እንዳለባቸው ተሰማው። አንድ ነገር ማድረግ አለብኝ። ዘይድ የሙስሊሙ ጦር ባስራን እንዲወጋ ይሁን። የባዛንታይንን ኃይል ተቆጣጠሩ። አንተም ባንዲራ ያዡ። እሺ ያለ መልክተኛ። ዘይድ ሦስት ሺህ የሙስሊም ወታደሮችን እየመራ ወደ ባስራ ደረሰ። የተቀሩት ሁለቱ የሙስሊም ጦር አዛዦች ራጃፋር ቢን አቢ ጣሊብ እና አብደላህ ቢን ራዋህ ናቸው። የመራቢያ ክፍል እስካሁን እንዳበጠ ነው። ዝም በል ዛይድ። ዘይድ ሰራዊቱን ከመዲና ወደ ባስራ በሴም ወይም በሶሪያ ግዛት ውስጥ ወደነበረችው መራቸው። የባዛንታይን ጦር ሙዳ በምትባል መንደር ጠለፋቸው። አረ እነሱ ቀድመው እየጠበቁን ነው! አፈግፍጉ አፈግፍጉ! ሁለቱ የሙስሊም አዛዦች ጀፈርሰን ታሊብ እና አብዱላህ ቢን ራዋህ በጦርነት ሞቱ። ቀደም ሲል በመሐመድ ትዕዛዝ ዘይድ ቀላል ኢላማ የሆኑትን የቁሪሽ ነጋዴዎች ያጠቃና ይዘርፍ ነበር። በዚህ ጊዜ ከእውነተኛ ኃያል ሰራዊት ጋር ተገናኘ። በመጨረሻም ዘይድ ሞተ። የነቢዩ መሐመድንና የዘይነብን የፍቅር ታሪክ በመጽሐፍ ቅዱስ ሁለተኛ ሳሙኤል ምዕራፍ 11 እና 12 ከተጻፈው በንጉሱ ዳዊት ላይ ከደረሰው ክስተት ጋር እናወዳድር። ነቢዩ መሐመድ ዘይነብን እንደሚመኛት ሁሉ ንጉስ ዳዊትም ኦሪዮን የተባለን የእስራኤል ወታደር ሚስት ቤርሳቤህን ይወድ ነበር። ከዚያም ንጉስ ዳዊት ቤርሳቤህን ለማግባት ኦሪዮንን አስገደለው። እውነተኛው የመጽሐፍ ቅዱስ አምላክ ያህዌ በዳዊትም ሆነ በማንም ኃጢአት ቅድስናውን አያላለም። ዳዊት የመረጠው ንጉሥ በነበረበት ጊዜም እንኳ ንጉሥ ዳዊትን ክፉኛ ቀጣው። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 10፣ ለዘለ ዓለም ሰይፍ ከቤታ አይርቅም። ስለዚህም ዳዊት በመዝሙረ ዳዊት ምዕራፍ 51 ከቁጥር 1 እስከ 3 እና 10 ላይ በእንባ ንስሐ ገባ። አቤቱ እንደ ቸርነትህ መጠን ማረኝ። ያህዌ የሌላ ሰው ሚስትን መጎምጀትን አውግዟል። የማቴዎስ ወንጌል ምዕራፍ 5 ቁጥር 27 ና 28 ዘጸአት ምዕራፍ 20 ቁጥር 17 የባልንጀራህን ሚስት አትመኝ። በሌላ በኩል የቁርአኑ አምላክ አላህ ሱብሐናሁ ወተዓላ ነቢዩ መሐመድ ምንም ያህል ኃጢአተኛ ቢሆን ቀጦታ አያውቅም። አላህ ከነቢዩ ጋር ክፉ ፍላጎቱን ለማሟላት የገዛ ወንድ ልጁንና የምራቱን ቤተሰብ መውደማቸውን የሚያረጋግጡ የተለያዩ የቁርአን አንቀጾችን በመጠቀም ተባብሯል። ቁርአን ሱረቱ አልአሕዛብ ቁጥር 37 ና 38 አልሲራ አልሃላቢያ ቅጽ 3 ገጽ 377 መሐመድ ያገባችን ሴት ቢመኝ ባሏ ለእርሱ ሊፈታት ግዴታው ነው። ታባሪ ቅጽ 9 ገጽ 134 መሐመድ ዘይነብን ወሰደ። ነገር ግን አላህ በግንኙነቱ ላይ ምንም አይነት ስህተት ስላላገኘ ጋብቻውን አዘዘ። አላህ የማመንዘርን ፍላጎት በሰዎች ልብ ውስጥ እንደሚገልጥ በሳይ ሙስሊም ኪታብ ቁጥር 33 ሀዲስ ቁጥር 6422 ላይ ተናግሯል። ከመሐመድና ከዘይነብ ጋብቻ በኋላ ብዙም ሳይቆይ አላህ በቁርአን ሱረቱ አልአሕዛብ ቁጥር አራት ና አምስት የጉዲፈቻ ልምምድን ሙሉ በሙሉ አጠፋ። የተከበረውን የጉድፈቻ ስነ ምግባር ለመሻር ምክንያቱ መሐመድን በዘመኑ ከነበሩ ሰዎች ክስ ለመከላከል እንደሆነ ግልጽ ነው። አንዳንድ ሙስሊሞች ነቢዩ መሐመድ የማደጎ ልጃቸውን ሚስት እንዲያገቡ የማደጎ ልጆች ከእሳቸው በስጋ የተወለዱ ልጆች አይደሉም ብለው ይከራከራሉ። ይህ ደካማ ሰበብ ነው፣ ምክንያቱም በህጋዊና በስነ ምግባር መመዘኛ አሁንም በሰለጠነው ዓለም እንደ ልጅ ይቆጠራሉ። መሐመድ ዛይድ የራሴ ልጅ ነው ብሎ በካዕባ ፊት ለፊት በቁረሺ ሰዎች ፊት ተናግሮ አልነበረምን? በዚህ ያላችሁ ሁሉ መስክሩ፣ ዘይድ ልጄ ነው፣ እኔ ወራሹ ሆነዋለሁ፣ እርሱም የእኔ ይሆናል። መሐመድ በቁርአን ሱረቱ አልአህዛብ ቁጥር 21 ላይ ጥሩ ጥሩ የሥነ ምግባር ምሳሌዎች እንዳሉ ተናግሯል። ለእናንተ አላህንና የመጨረሻውን ቀን የሚከጅል ለሆነ ሰው አላህንም በብዙ ለሚያወሳ በአላህ መልእክተኛ መካከል መከተል አለላችሁ። የገዛ ልጁ ሚስት በማግባት የነቢዩን ምሳሌ መከተል የሚፈልግ ጤነኛ ሙስሊም አለ።